እሺ የኔ ጥያቄ የኔ ጥያቄ አይደል አስተያየት ነው ይሄ ትንሽ ምናልባት ሁላችሁንም እንትን ለማለት የሚፈልገው በኢትዮጵያ ውስጥ ያለው የኢትዮጵያ ችግር የሁሉ ችግሮቻችን ምንጭ የችግሮቻችን ትልቁ ሰንኮፍ ሕገ መንግስቱ ነው ኢትዮጵያን የኢትዮጵያን መሬት ከዳር እስከ ዳር በጎሳዎች የሚከፋፈል እነዚህን ሁላችን ወደ ሰማንያ ቦታ ከፋፍሎ በሰማንያ መንገድ እንድናይ ያደረገን የከፋፈለው ህገ መንግስቱ ነው። ህገ መንግስቱ ካልተቀየረ ምንም ነገር በኢትዮጵያ ውስጥ ሊሆን አይችልም። ለምሳሌ በህገ መንግስቱ ውስጥ ካሉ ትልቁ ችግሮች አስተዳደራዊ ክልሎች አከላለል ነው። ለምሳሌ ይሄ ከዚህ ጀምሮ ከዚህ ጀምሮ ከዚህ ጀምሮ የኦሮሚያ ክልል ነው የኦሮሞ ክልል ነው ይላል። በዛ ውስጥ ያሉ ሰዎች የባለቤትነት መብት የሚያሳጣ ነው። እዛ ውስጥ ያሉ የተካተቱ ሰዎች የባለቤትነት መንፈስ ወይንም ባለቤትነትን የሚያሳጣ ነው። ይሄ ራሱ ሂስቶሪካሊ ሮንግ ነው። ፕራክቲካሊ ሮንግ ነው። ፕራክቲካሊ ሮንግ ነው። ለምሳሌ ፕራክቲካሊ ሮንግ የሆነውን ተመልከቱ። አሁን ራያና ራያ አካባቢ ያለው በአሁን ሰዓት ችግር ውስጥ ያለው በትግራይና በአማራ ክልል መካከል ያለው የመሬት አሁን ተይዞ በሕገ መንግስቱ ይፈታል፣ ወደፊት ይፈታል ተብሎ የተጠበቀው ፕራክቲካሊ ኢምፖስብል። ሌላው ደግሞ ሂስቶሪካሊ ሮንግ ነው። ዋ ሂስቶሪካሊ ሮንግ! ጅማን የመሰረተው እኮ ጅማን የቆረቆሮ አማራ ሊሆን ይችላል እኮ። እንደገና ባህርዳርን የቆረቆሮ ሜቢ ኦሮሞ ሊሆን ይችላል። ሌላ ዘረኝነትን ጋብ እንድታረጉ ሁሉም ማሳስበው አንድ ነገር አለ። ሉክ ኢትዮጵያውያን ከሰሜን ወደ ደቡብ፣ ከምስራቅ ወደ ምዕራብ በፈለጉበት ሄደው በፈለጉበት ሰፍረው ከተፈለጉት ጋር ተጋብተው የፈለጉትን ሃይማኖት ተቀብለው በፈለጉት ባህል ጨፍረው አንድ ዘር፣ አንድ ኢትዮጵያ የሚል ነው የመሰረቱት። ከዚህ ውጭ በምንመለከተው በሙሉ አብሮ አያኖረንም። እንደ ይህንን ይህንን ሌጂትሜት የሚያደርገውን ሕገ መንግሥቱን ካልቀየርን ሌላ የእኛን ችግሮችን ልንፈታችንም ትኩረታችን በሱ ላይ ቢሆን ይሻላል የሚለውን ሀሳብ ታዳሚዎቹንም ወደዛው ለመግፋት አሁን ጥያቄዎቻቸውን ሲያዘጋጁ እሱን ትኩረት አድርገው እንዲሄዱበት ብዬ ነው። ሌላው ሁለተኛ ጥያቄ ከዚህ ጋር አብሬ ማንሳት የሚፈልገው ኢትዮጵያውያን አሁን ወደ ፕሬዚደንሻል ሲስቴም ቢቀየር ሲስቴሙ ወደ ፕሬዚደንሻል ሲስተም ቢቀየር ምክንያቱም ፐርሶናሊቲስ ኢንዲቪጁዋልስ ለፕሬዚደንሻል ሲስተም ተወዳድረው እነዚህ ፓርቲዎች የሚያቀርቡት ፕሬዚደንት የሚሆንበት ቦታ ላይ የሁሉ የሁሉ ተሳታፍነት፣ የሁሉ ብሔር ብሔረሰቦች ወይንም ጎሻዎች ሁሉም እያንዳንዱ ኢትዮጵያዊ በማንነቱ የሚሳተፍበትን ኦፖርቹኒቲ ሊፈጠር ይችላል። ከዛም አንጻር እነዚህም ወንቶ አካውንት ወሰደ ላለሆኝ አመሰግናለሁ።